ጉራጌዎች ታምራላችሁ። እኔ ጉራጌ እንደሆንኩ አንዳንድ ሰዎች ይጠራጠራሉ። ጉራጌ እንደሆንኩ እወቁልኝ። ጉራጌ የሆኖ መፈጠር ጸጋ እንደሆነ ለመግለጽ ነው እዚህ የመጣሁት። ቋንቋ ጸጋ ነው። ማንነት ጸጋ ነው። ሰው ቋንቋ፣ ጎሳ ብሔር መርጦ አይወለድም። ፈጣሪ በፈቀደለት እና በወደደለት ብሔር ውስጥ ይፈጠራል። እናም እኔ ከወደ ክስታኔ አካባቢ ነው የተወለድኩት። በሚስቴ የቻሃ ሞገበነኝ። ጉራጌ በሌሎች አንደበት ምን ተብሎለታል? ስለራሱ ቢናገር አንድ ሰው መመጻደቅ ይሆናል እና ሌሎች ስለ ጉራጌ ብለዋል ሲባል አንድ ነገር ነገራቸው። አንድ ጊዜ በአንድ መድረክ ላይ የተናግረው ነበር። እርግጠኛ ነኝ፣ እዛ መድረክ ላይ የነበሯቸው ሰዎች በጣም ጥቂቶች ናቸው። ብዙ ሰው ስላልሰማው ብደግመው፣ ደሳ ልንበሬ አንድ ከኤርትራ የመጡ አባት ከወደ ሱዳን ጠረፍ የመጣን ቱሪስት ሲያስጎበኙ ከተማችን ላይ እየተዘዋወሩ ይመለከታሉ እና ጫማ እያስጠረጉ ሀቡላ ምን አይ ቀቢላ ብሎ ይጠይቃሉ። በአረብኛ እነዚህ ምን ጎሳ ናቸው ብሎ ሲጠይቅ ጫማ ጠራጊው ጉራጌ ነው አሉ። የኛው የነበሩት ኤርትራዊ ይሄ ጉራጌ ነው? ምን ጉራጌ ነው ማሻአላ። እና ትንሽ ዞሮ ደሞ ሲሉ ሱቅ በደረቴ ይዘዋል። ማስቲካ፣ ለውዝ ምናምን ይዞ እየሸጠ ያገኙታል። ሀቡላይ ሀቡላይ ምን አይ ቀቢላ ብሎ ይጠይቃቸው። ይሄ ደሞ ከምን ጎሳ ነው ብሎ ሲጠይቋቸው ሀል አሜን ጉራጌ ያል ይሄም ጉራጌ ነው። አንድ ቦታ ደግሞ አለፍ ሲሉ በህብረት እያዜኑ የሆነ ስራ እየሰሩ ነው ሰዎች ሲሰሩ አዩና፣ ሀውላ የሚን አየ ቀቤላ ብሎ ተጀባቸው። አይምሆም ሚን ጉራጌ ያል፣ እነዚህ ከጉራጌዎች ናቸው ያል። በአረብኛ ነው የሚያውቁት። ከዛ ተሹፍ ባዕደ እሽሬን ሰና ሁም ቱጃር ያ ጎብኝም ሰውዬ፣ ዝቅ ብለው የሚሰሩ ሰዎች ከሀያ ዓመት በኋላ ታያቸዋለ ሀብታሞች ናቸው። ከዛ እንዳሉትም አልቀረም። እኛ አስጎብኘው ኤርትራዊ፣ ያ ጎንበስ ብሎ ጫማ ሲጠርግላቸው የነበረ ጉራጌ ከሀያ ዓመት በኋላ ማርሴዲስ መኪና ይዞ ሊፍት ሰጣቸው። የጉራጌ የስነ ምግባት ህጎች ቂጫ፣ ሴራ፣ በርቺ፣ ጡር፣ ጉርዳ፣ መሀላ ሌሎች ያልጠቀስኳቸው ነገሮች አሉ፣ እዚህ መጽሐፍ ላይ ተገለጹ። ጋሽታም ሲማም በክስተኛ አካባቢ ያለውን ታሪክ የጻፈበት መጽሐፍ ላይ ያሉት የሞራል ህግጋት ተግባራዊ ሆኖ ኖሮ መንግስት ለፍትህ አካላት የሚያወጣውን በጀት ያስቀርለት ነበር። ገልገጠ ነው ተማሪው። እዚህ መጽሐፍ ላይ ካነበብኩት እና ቀደም ሲልም ካየኋቸው አንዳንድ ነገሮች የጉራጌ ማህበረሰብ በአሁኑ ሰዓት መቶ ፐርሰንት ባይባል የተወሰኑ ቅሬት ነገሮች አሉ። ከባእዳም እኮ ጋር የተሳሰቡ ነገሮች አሉና ከዚህ የማራ ስራ ቢሰራ ጥሩ ነው። ምክንያቱም ክርስትና በሎት እስልምና ሰማያዊ ሃይማኖቶች ስለሆኑ የዛ እምነት አባል ወይም የዛ እምነት ተገዢ ቢሆኑ ይበልጥ ያምርባቸዋል የሚል እሳዊ ያለን። ምክንያቱም የሰማያዊነት ተከታይ ስለሆንኩ ማለቴ ነው። ማንኛውም ባህላዊ ህግ፣ ለምሳሌ በእርጂ ወይም ጉርዳ የሚባሉ ነገሮች የምንፈራቸው ነገሮች ምድራዊ ኃይሎች አይደሉም፣ ሰማያዊ ኃይሎች ናቸው። ሰማያዊ ኃይል ስላቸው የፈጣሪ ውሳኔ ናቸው እና ፈጣሪ ሁሌም ከሀቅ ጋር ስለሆነ ሀቅ ነው ፈራጁ። ጦር የሚባለው ነገር የሚፈርደው አላህ ነው ወይም ፈጣሪ ነው እና ያን ነገር አሁንም በአጽንኦት እናስተምራቸው ይገባል ትውልዳችን። የሚል ሀሳብ ያዙልኝ። የጉራጌ አመጋገብ ልማት ተጽዕኖ ፈጣሪነቱን ስንመለከት በነገራችን ላይ ቆጮ እያደረ ጥራቱን የሚጨምር ምግብ ቆጮ ብቻ ነው፣ በዓለማችን ብቸኛው ምግብ የጉራጌ የጉራጌ ጅላለ ጉራጌ ሞኝ ነው ተብሎ አያውቅም። ምን ይባላል? እንደውም አንድ ግጥም አለ ጉራጌ ይሉናል ግራ አይገባቸውም። በወርሴ ቀዳዳ እያተልናቸው ይገጠማል። እንዲህ የተባለለት ማህበረሰብ እንዴት አሉ ነው ቴሌቪዥን አጥቦ በውሃ አጥቦ ይሻላል ይቾት አይቾት እየተባለ የሚቀለጋት ሊሆን አይችልም። ከእኛ ጋር አይገብም፣ የኛ ባህል አይደለም። ጉራጌ ማንም ሊያታልለው አይችልም። ምናልባት ካታልለው ቀያና የሚለው ቁማ እሷ ነ ምናልባት ይታል ይችላል። ጉራጌ ለጊዜ ዋጋ ይሰጣል ጊዜ ወርቅ ብሎ ስም ያወጣል። አንድ ቀልድ አለ። በቀይ ሽብር ጊዜ የቀይ ሽብር የሀፓ አባላት በተገኙበት አንድ ጉራጌ ተፍተፍ ሲል ቀላቅለው ወስደውታል። ሰው እና ቀይ ሽብር ይፋፋም ብለው ሲወስኑባቸው፣ እሱ ቀይ ሽብር ይፋፋ ምን እንደሆን አልገባው። የሀፓዎቹ አውቀው ተንቀጥጠዋል፣ ፈርተዋል። እሱ ግን እንደሆነ አላወቀም

በአንድ ወቅት አንድ ስፖርተኛ ጉራጌ ነበረቱ ብረት ምናምን ያነሳል፣ ጎበል ነው እና ሙስሊም ነው። አይሰግድም ሰግዶ አያውቅም። ባለመስገዱ ግር ይለዋል፣ ግን አልተመቸውም እና አይሰግድም። አንድ ቀን እዚህ ኮካኮላ አደባባይ አካባቢ ሚቀጥል ጠጅ ቤት የሚባል ነበር፣ ታስታውሱ እንደሆነ እዛ ሚቀጥል ጠጅ ቤት እንደ እኔ ኮፍያ አርጎ አንዱ ጠጅ ይጠጣል። በዛ በኩል ልብ ሲል አይኑን አላመን አይኔ ምንድነ ብሎ ሲ ኮፍያ ነው። ጠዲያጣ ገብቶ በጥፊ ሲያደሰ ኮፍያው ወዛገ፣ ሰውየው ወደቀ። ተነስቶ ሄደ። እዚህ ምንድነው ያደረኩት ብሎ ራሱን ጠየቀ። ለከኛ ሃይማኖት ይወንዳሉ ማለት ነው። ከዚያ ቀን ጀምሮ መስገድ ጀመረ። ጉራጌ የሌለበት ከተማ አይደምቅም። አንድ በቅርቡ አውቀው ሰው የሌላ ብሄር ነው ቢገርነው ስሙን አጠራው። የሆነ ከተማ ስንሰራ የሆነ ነገር ከተማ ሲመሰረት ከየትም ፈልገን ጉራጌ እናመጣና እናስቀምጣለን ከተማ። ምክንያቱም ጉራጌ ከሌለ የንግዱ ስራ አይሳለትም። ታውቃላችኋል። ይሄ ዝቅ ብሎ መስራት ከፍ ብሎ መብላት የጉራጌ መርህ ነው። ጉራጌ ታታሪነትና ጠንክሮ መስራትን ለሁሉም ያስተማረ ማህበረሰብ ነው ወይም ብሄረሰብ ነው። ከልመን አይጸዳ ብሔረሰቡ፣ ለመለመን ዋሽንቱን ማሲንኮም አይጠቀሙም፣ ባህሉ አይደለምና። ከተረጂነት ስሜት በጣም ይጠነቀቃል፣ በጽኑ ይጸየፋል። መረዳት ተረጂ መሆንን በጣም ይጸየፋል። ጉራጌ አንድ ምሳሌ የማደረግላችሁ ሰው መጨረሻ ልጁ ከአባቱ የተሻለ ሀብታ ገ የባጭር ጊዜ ሰብቶ ሀብታም ሆነና፣ ለአባቱ መኪና ሊገዛ ፈልግ የኛ ሀገር ሰው ነው። አባዬ መኪና በገዛለስ ምናምን ይለዋል። ማን ትናንት ተወልደሽ አንቺ በኔ መኪና ልትገዢ? ሰውየው በእግራቸው ነው የሚሄዱት። ልብ አርጎ አባት ለልጁ ቢያደር ምንም ማለት አይደለም ምንም ማለት አይደለም፣ ግን ከልጁ ተረጅ ላለ መሆን አላረጋው አልቀበቅም ያሉት። ስለዚህ ጉራጌ ምን አይነት ባህሪ ያለው ሰርቶ ራስ መቻል ሰርቶ ከፍ ማለት እንጂ ዝቅ ብሎ መለመንና ተረጅም፣ ሆነን በፍጹም አያስበውም፣ አያደርገውም፣ ባህሉም አይደለም። በዚህ እንኮራለን። አመሰግናለን።